እግዚአብሔር አያምጣብሽ ትልቁን ትምህርት ስ እግዚአብሔር አያምጣብሽ ምን ኖረው ይህች ልጅ እንትን በእናትሽ ትነበረ ላኪን ስልሽ በኢንስትግራም ሶስት ቀንሽ አንቺ እራስሽ እንደው ዝም ብለሽ ነው አንዳንዴ፣ እሰይ ለካ ይህን ያህል ብር ካለኝ እግዚአብሔር መንካት ብቻ ነው እንጂ እሱን ቢሆን እነከዋለሁ ከዚያ የበለጠ ብላችሁ የምታስቡ ሰዎች አላችሁ። እግዚአብሔር አንዳንዴ ብር ያለውን ሰው ያሳየኝና ለእኔ ያ ሰውዬ ነፍስ ውጣ ነፍስ ግባ ነፍስ። ለካ ብር ሁሉ ነገር አይገዛም። ብሩ ጋር አፍሪካ ነው ያለው፣ ሜድካሚንቱ እዚህ ነው ያለው። የዛሬ 19 ዓመት ነው፣ እኔ የዛሬ 13 14 ዓመት የተማርኩበት ትምህርት ልንገራችሁ። ባለሀብት ታሙ፣ መድኃኒታቱ ለካ ብሩ ሁሉ ነገር አይደለም በሱ ሲገርበኝ ታይላንድ ሄጄ በጣም በቀላል መዳን የሚችል በሽታ ሰውረው ዶክተሩ ሰውሮበት እራሱ እየተናገረው፣ ዶክተር የታይላንድ ዶክተር የእኛ ስራ ከእግዚአብሔር ጋር የተያያዘ ነው ኑ እንጸልይ ብሎ፣ ለካ እነዚህ ሰዎችም ጸሎት ይችላሉ እንዴ ለካ ያውቃሉስ እጅ ለእጅ ተያይዘን? በት ሁሉም ነገር ከባድ ከባድ ከባድ ነገር አለ። ለእኔ ትምህርት ሲሆን ምነሽ እኔ የታባሽ እኔ የተማርኩትን ትምህርት ልንገርሽ፣ ትምህርት ከሆነሽ የታባሽ እኔ ያዳምጪ። በመጨረሻ ግን እምባና ጸሎት ሲበዛ ዝም ብሎ አንዱ አይቶን፣ ያ ማናጀሩ አንዱ አይደለም ትልቁ ዋናው ማናጀሩ አይቶን ስለዚህ እንደዚህ ወንበር ላይ ያሉት ሰዎች በጣም እየተጨነቁ ነው። ምን ምንድን ነው ብሎ ጠራ። ነግሬያችኋል። ነገር ዩቱብ ላይ ጠርቶን መጀመሪያ ሰው ላክ፣ ሴት ላከችና ኖርማል የለበሰች ናት። አንደኛ ሀገር ነጭ አይለብሱም። የታይላንድ ፕሮፌሰሮች፣ የታይላንድ ትልልቅ ዶክተሮች እንደሌላው ዶክተር ነጭ ጋውን ለብሰው ፉንፉን አይሉ ነው የሚያክሉት። እንኳን ፕሮፌሰር ዶክተር አይደለም ምንም አይመስሉ። እንኳን ስፔሻሊስት ምናምን ምንም አይመስሏቸው መጣ እንግሊዘኛ ተቸ ያለች ስትለኝ፣ እኔ ጠራቢ ነው የመሰለችኝ። ራሱ ምን ሆነች ነው ምናምን ስትለኝ፣ አንደኛ እኔ አግሬሲቭ ነኝ፣ በነገራችን ላይ ግን እግዚአብሔር መፈወሻዬን በቃሽ ቤተሰቡ ይረፍ ሲል አዋሯት። እንደዚህ ነበር እንደዚህ እንደዚህ እንደዚህ ነበር እንደዚህ እንደዚህ ስላት ያ ያለች እና ንስቲ ወደዚህ ያለች ሄደን ሰከንድ ናት ታምር ነው። ነገራችሁ ገባ ታየ። መጀመሪያ መደረግ የነበረበት ሳይደረግ በመጨረሻ የተደረገች በጣም ትንሽ ኢምንት የሆነች ነገር ፈውሶና ተገኘች። በህይወቴ ማረሳው ታምር በህይወቴ እግዚአብሔርን ታምር ማረሳው። ዶክተሩ ራሱ ምን ሆኜ ነው በቃ ምን ግን ደስ የሚላቸው እንደዚህ ሀገር ኦኬ፣ ነፍስ አልጠፋም ህይወት አልጠፋም። ግን ያ ሰውዬ አንደኛው ዶክተር የተባለው ተጠርቶ የዚኛው ዶክተር ይህኛውን ስራውን ሰርቶ ሄዶ እንትኗን የዶክሜንቱን አውጥቶ አንብቦ እንዲህ እንዲህ ብሎት ነው። ትክክል ነው የሰራው አንተም በሰራው ይቻል አልነበረ። ይህም ደግሞ ኖርማል ነው እና ዋናው ቸውና ጊዜ መጨመራቸው ይከሰታል ስ ኦኬ ተብሎ ድጋሚ ወደ ጸሎት ቤት ገባል እዛ ሆስፒታል ውስጥ ፀሎት ቤት አለ ፀሎት ቤት የማርያም ስል የእግዚአብሔር ስል ምናምን ያለበት ሻማ ያለበት ልክ እንደ እንትን ገባል ጸሎት ደግሞ ስለተደረገልን እግዚአብሔር ይሄንን መፍትሄ ስላመጣ ልናመሰግን ገባል አያችሁ ያ ለምን እንደዚህ እንዳልኳችሁ ታውቃላችሁ? ገንዘብ ኖረሽ የምትፈልጊውን ነገር አታገኝም ገንዘብ አልኖረሽም፣ ምንም ነገር አታ እግዚአብሔር ግን ሲፈቅድ ግን ይሆናል፣ ሁሉ ነገር። ይህን ነው የተማርኩት። ፕሮፌሰር አክመሽ፣ ተራ ዶክተር አክመሽ፣ ምናምን አክመሽ፣ ታዋቂ እግዚአብሔር ሲፈቅድ ነው የሚሆነው። ይህን እመኝ፣ እመን፣ እመኝ። አላህ ሲፈቅድ ነው የሚሆነው። እመን፣ እመኝ። ይህን በህይወቴ ስላየሁትኝ፣ ስላየሁትኝ እኔ ከእግዚአብሔር ውጭ ምንም ኃይል እንደሌለ ነው ማክ፣ ይህንም ብቻ ነው። በምን ቢሆን እግዚአብሔር የሰጠንን እግዚአብሔር ሲጨመርበት ነው። እኔ ግን ሰይጣኑ እንደዚህ እየመራኝ እንዲልን ብልና እኔ አለው አለው ብል ውሸት ነው፣ ውሸት ነው፣ እውነት አይደለም፣ ሀሰት ነው፣ በጣም ሀሰት ነው። አንዳንዴ አንድ አንድ ጊዜ ንዴትም ቢኖር በአንዱ የተበሳጫቸው ትና አንዱ ላይ ሰው ካልነካችሁ የምትለው የሚያገናኝ ነገር ሳይኖር የምትገናኙ